ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? ሰላም ናችሁ? የሰላማችሁ ዘበ ያላችሁበት እዚ ጋር የምታዩት ዛሬ ማሳያችሁ ነጭ ዱቄት፣ ጨው ብቻ ነው የገባበትኝ ጨጨብሳ። ትንሽ የቤታችን ቁርስ ሰርቻ ያሳያችኋለ። ኔ ወዶች እንደምታዩትኝ ጨውና ነጭ ዱቄቱ ብቻ ነው። ከዛ ለብ ባለው ሀቀጠንኩት ማለት ነው እና ለብ ባለ ውሃ እንደዚህ ቅጥን ነው ያደረግኩት። ልክ እንደ እንጀራ እንደምጋግረው እዚህ ጋ ደግሞ ጋገርኩትኝ የጋገርኩኝ እገኛለሁ የኔ ወዶችኝ በስሱ በስሱ እንደዚህ ግግር አረገውና ከዛ ቆራርሰዋለሁ ማለት ነው። የኔ ወዶች እንደዚህ ስትጋግሩ ደግሞ በቃ እንደዚች አንድ ጭልፋ ታረጋላችሁ። ከዛ አንድ ጭልፋ ካረጋችሁ በኋላ በዛው በጭልፋው እንደዚች አድርጋችሁ ስታደርጋችሁ ጋግሩ ማለት ነው። የቤታችን የአንድ አንድ ቀን ቁርስ ይህን ይመስላል። እኔ ወዶች ከዚህ ጋር ደግሞ ጓደኛዬ ጋር ሆነ አብረን፣ እኔ እና እሷ ነው የምንበላ፣ ያው ሶስት ነን፣ ሶስታችን የምንበላው ይሄ ነው። አንዳንድ ቀን ቁርስ ይሄንን እዚህ ጋር አርጋለሁ። እዚህ ጋር ደግሞ እንደምታዩት በርበሬ፣ ኢትዮጵያ በርበሬ እና ነጭ ሽንኩርት፣ ነጭ ሽንኩርት እና የስጋ መጥበሻ ካላችሁ፣ የስጋ መጥበሻ ማድረግ ትችላላችሁ። እዚህ ጋር ጓንት ለብሻለሁ እኔ። በደንብ አርጌ እሽ ታረገዋለሁ ማለት ነው፣ ሞቅ አርጌ እሱን በርበሬውም እንዳይቃጠልባችሁ እሳቱን ቅንሰ አርጋችሁ ነው ማሆን ያለበት። በርበሬው ከተቃጠለ ጣዕሙ ይቀየራል ማለት ነው እና ከዛ ከሻይ ጋር በጣም ነው የሚጣፍጠው በቤታችሁ ሰርታችሁ መብላት ትችላላችሁ ውዶችዬ። ይህን ይመስላነኝ እንግዲህ እያቀላቀልኩት ነው ማለት ነው። በደንብ አርጌ በደንብ አርጌ እያቀላቀልኩት ነው። ሽት እያረኩትኝ ነው። ጨጨብሳ ማለት ነው። ጨጨብሳ የቤታችን እንግዲህ አንዳንድ ጊዜ ያረቤት የኛ በተለይ የኛ ቤት በእውነት ነው ምላችሁ ቁርስ አይገዛልንም ያኔ ዳቦ ምናምን አይገዛም አትክልት ምናምን የለም እንደው በቃ አልካችሁ በቃ ግራ ነው ግብት የሚለን ጧት ጧት ተነስተን ምንድን ነው ቁርሳችን የምንበላው ብለን አስበን ከዛ ዱቄት ብቻ ነው ያለው ዱቄትና ሩዝ ነው ያለው ሌላ ነገር የለም አንዳንድ ቤት ብዙ ነገር አለ ማታ ማታ ኮብዝ ይገዛሉ ዳቦ ይገዛሉ ምን ይላሉ እዚህ ቤት ደግሞ ለምን እንደሆነ አላቅም። አይገዛም አይገዛም። በቃ ሁሉ ነገር ሰርተን ነው ልጆቹ ምናምንም አይበሉን። ቁርስ በቃ ከተሰራላቸው ሄድንች ምናምን ነው። እዚጋ የምታዩት እንቁላል ፍርፍር ነው። ነጭ እንቁላል በቃ ምንም የሌለው ጨውና እንቁላል ብቻ ነው በማዶ መጥበሻ ላይ። ከዛ እሱን ነው ያፈረፈርኩት። ከዛ እንብላ የኔ ወዶች። አሁን እየበላን ነው። ማር ካላችሁ ማረግ ትችላላችሁ። እርጎ የምትወዱ እርጎ ማረግ ትችላላችሁ። እና ይሄን ይመስላል የኔ ወዶች፣ ይህን ይመስላል። እንብላ እየበላን ነው እንደምታዩት። ምርጥ ነው። በጣም ነው የሚጣፍጠው። በርበሬው በተለይ ቆንጆ በርበሬ ስለሆነ ከኢትዮጵያ ነው ያመጣሁትኝ ማለት ነው። ከሚገርማችሁ አንድ አመት ሊሆን ነው አልጨረስኩትም ማለት ነው። እዚህ ጋር ደግሞ የምታዩት ያው እንግዲህ የተቀላቀለ ብዙ አይነቶች ነው ማሳያቸው እዚህ ጋር፣ እዚህ ጋር ደግሞ ሁብዝ እንደምታዩት አለ። ሰላጣ ልንሰራ ነው፣ ፈቱሽ ማለት ነው። የፈቱሽ ስናዘጋጅ ይህን ይመስላል። እዚ ሁብዙን እንቆራረሰዋን፣ ከዚያ የጋለ ዘይት ላይ እንጠብሰዋነን ማለት ነው። እንጠብሰዋነን፣ እንደዚህ እያደረግን እንጠብሰዋነን የኔ ውዶች እዚህ ጋር በጣም አሪፍ አድርገን ጠብሰን ፈቱሽ እንሰራን ለሰዎቻችን ማለት ነው። ለእኛ አይደለም፣ ይሄ ለእኛ ቁርስ አይደለም። ያው ፈቱሽ ዝም ለአረቦቹ ነው የምንሰራው ማለት ነው። እዚጋ ሆብዝ እየጠበስኩኝ እገኛለሁ ኔ ውዶች። ያው እንደምታዩት በዚህ ከረር ነው፣ በቡኒ ከለር ነው የምናደርገው ስንሰራው ያማረ እንዲሆን ማለት ነው። ፈቱሽ ሲሰራ ቆንጆ እንዲሆንልን እንደዚህ አድርገን እንትን ላንን ጠብሰዋነን ማለት ነው። ቆንጆ ከረር አድርገን ነው የምንጠብሰው። የእኔ ውዶች፣ አሁን እንግዲህ ካሜራ ላይ ትንሽ ትንሽ ችግር አለብኝ። በደንብ ባልቀርጽም እዚሁና እንደምታዩት ይህን ይመስላል። ይህን ይመስላል፣ በጣም የሚያምር ነው። ይህን ይመስላል ውዶቼ። እዚጋ አሁን ፈትሁሽ ሰርቻለሁ። ሁለት ሰሀን ፈትሁሽ ሰርቻለሁ። ፈትሁሽ ደግሞ ያው ስሰራ አላያችሁኝም፣ አንድ ቀን አሳያችኋለሁኝ። ልጆቹ ወጣቶቹ ልጆች እንደዚህ ጋ ነው። እዚጋ ደግሞ የምታዩት አሁንም ቁርስ እየበላን ነው። ትናንት ገብርኤል ነበረ። ገብርኤል ስለሆነ ዳቦ ጋገርን። ዳቦ ጋገርን በመጥበሻ ትንሽዬ ዳቦ ጋገርንና እንዳንባሻ ማለት ነው። እንዳንባሻ እርገን ዝብነ ክፍታ ነገር ሰራንና ቁርሳችንን እንብላ በዛው ምክንያት በገብርኤል ምክንያት ብለን ቡናችን ፍልታደረግን ሻያችንም ፍልታደረግን እና ጠዋት ከስራ መልስ ልጆቹም ወደ ትምህርት ቤት ከሸኘን በኋላ አንዲት ሕፃን ልጅ አለች፣ ብቻ እሷ ብቻ ናትኝ ከዛ ፈታ ዘና አልነ፣ ጠዋት ላይ ማለት ነው፣ ቁርሳችን ላይ ፈታ ዘና አልነ እላቸዋለሁ። ውዶች ይህን ይመስላን ቁርሳችን እና በጣም ነው የሚያምረው። አንዳንድ ቀን ፈታ እንላለን አልኳችሁ። ቡናውን እየቀዳሁኝ ነው። ይህን ይመስላል ነው እኛ። ቡናችንም አየችሁት? ቆንጆ ቡና ፍልተን እየጠጣ እንገኛለን የኔ ውዶች። ይህን ይመስላል ቡናውን ፈታ ፈታ ብለያለን እንገኛለን፣ ውዶች ያው፣ ጓደኞችን አላስገባቸውም። ፍላጎት ላይኖራቸው ይችላል ምናምን እያልኩኝ አላስገባቸውም። ስቀርጽ እጃቸው ብቻ ነው የሚታየው። እኔም እጄ ብቻ ነው የሚታየው። እኔ ግን የሊ ቪዲዮ ላይ ስትገቡ ታገኙኝ አላችሁ ሙሉ ቪዲዮ ይሄ ማለት ነው። እና ይሄን ይመስላል እኔ ወዶች፣ ተመቻችሁ። ላይክ እና ሼር ማድረጋችሁ እንዳትረሱ ላይክ ሰብስክራይብም፣ ያላረጋችሁኝ ሰብስክራይብ አድርጉኝ፣ የኔ ወዶች እና አመሰግናለሁ ስለነበረን ቆይታ። ክበሩልኝ። ሰላም፣ ፍቅር፣ አንድነት ለሀገራችን ይሁንልን።